እንኳን አደረሳችሁ፣ እንኳን ለ2018 የመስቀል በዓል በሰላም በጤና አደረሳችሁ። ይህ የ25 ቃላት ጨዋታ ነው። የመስቀል በዓልን ምክንያት በማድረግ ዛሬ ልዩ እንግዶች በቡድን ተከፍለው ይፎካከራሉ። ሽልማቱ ደግሞ 50ሺ ብር ነው። 50ሺ ብር ይህን አምሳ ሺህ ብር የራስ ለማድረግ ሁለት ቡድኖች አሉ። አንደኛው ቡድን የኮሜዲያን ቡድን ነው። ሁለተኛው ቡድን ደግሞ ቲክቶከሮች። ታዋቂ ቲክቶከሮች እና ታዋቂ የሀገራችን ኮሜዲያኖች ይፋለማሉ። በቅድሚያ የመስቀል በዓልን ምክንያት በማድረግ የሚፋለሙት የቡድን አባላት ወይም ደግሞ የቡድን አባቶች ቡድኖቻቸውን፣ የቡድን አባላቶቻቸውን ያስተዋውቁልናል። እድሉን ለእነሱ ሰጠው። እኔ ኮሜዲያን ስንታየው እባላለሁ። እንኳን ለመስቀል በዓል በመላው ዓለም ያላችሁ ኢትዮጵያውያን አደረሳችሁ። አንደኛው የኔ አጋር ሀብታሙ፣ ሁለተኛው አብይ ናቸው። ኮሜዲያን ሀብታሙና ኮሜዲያን አብይ አንድ ላይ በመሆን እነዚህ ወገኖቻችንን እናሳፍራለን ብለን እናስባለን እንግዲህ ፎከሬው ሀይሏል የነስንቴ ቡድን በስንቴ አማካኝነት ወይም በሞክሽ አማካኝነት ይህን ጨዋታ እንደሚረቱና ሃምሳ ሺህ ብሩን የራሳቸው እንደሚያደርጉ እየፎከሩ ይገኛሉ፣ በቡድን አባላቸው በቡድን አባታቸው አማካኝነት። አሁን ደግሞ የቲክቶከሮቹ ቡድን የቡድን አባት ራሱን አስተዋውቆ እንዲሁም ደግሞ አባላቱን አስተዋውቆ እንቀጥላለን። እሺ። ዳጊ ኦርተን እባላለሁ። ሶሻል ሚዲያ ኢንፍሉንሰር ነኝ ከዳናዊት እና ከሲንዲ ጋር ቲክቶከሮችን ወክለን መተናል እናሸንፋለን። ዳጊ፣ ዳናይት እና ሲንዲ አንድ ቡድን ናቸው። በሌላኛው ቡድን ደግሞ ሀብታሙ አብይና ኮሜዲያን ሞክሼ ስንታየው አንድ ላይ ይገኛሉ። እንግዲህ 25 ቃላት በመጠቀም የሚሰጣችሁን ቃላቶች መግለጽ ነው ጨዋታው። እኔ 25 ቃላት እፈቅድላችኋለሁ፣ እናንተ ደግሞ ከ25 በታች ከዛም እያላችሁ መጨረሻ ላይ ጥቂት በሆነው አማካኝነት ጨረታውን የሚረታ ሰው እድል ይሰጠውና በተናገረው ቃላት አማካኝነት የተሰጡትን አምስት ቃላቶች መግለጽ የሚችል ከሆነ ነጥብ ያገኛል ማለት ነው። በእያንዳንዱ ዙር 250 ነጥብ እሰጣለሁ ለሚረታው ቡድን። ከዛ ባሻገር ደግሞ ጨዋታው አምስት ዙሮች አሉት። አምስቱን ዙሮች በድል ያጠናቀቀው አሊያም ደግሞ ተጨምቆ ትልቅ ነጥብ ያመጣው ቡድን የጨዋታው አሸናፊ ሆኖ ሀምሳ ሺህ ብር ይሸለማል። ሀምሳ ሺ ብር። በመጀመሪያው ዙር ለስንቴና ለዳጊ አምስት ቃላቶችን እንሰጣለን። ምንም አይነት ሽርፍራፊ ቃላት ማውጣት አይቻልም። ይለፈኝ ማለት ብቻ ይቻላል። ይለፈኝም ብሎ መጨረሻ ላይ ግን ይለፈኝ ያለውን ቃል ማስረዳት መብት ነው። ከዛ ውጭ ምንም አይነት ቃላት መጠቀም ይቆጠርና ነጥብ አልባ ያደርጋል። እችላለሁ ብሎ በተጫረተው የቃላት መጠን ለማብራራት ለማስረዳት ሞክሮ ያቃተው ቡድን ሙሉ ለሙሉ 250 ነጥቡን እድል ለሰጠው ወይም ደግሞ መጀመሪያ ላለማስረዳት ለወሰነው ቡድን ያስረክባል ወይም ያስተላልፋል ማለት ነው። የመጀመሪያው ዙር ጨዋታችን ተጀምሯል። አምስቱን ቃላት ለቡድን አባቶቹ ለዳጊና ለስንታየሁ እሰጣለሁ። 25 ቃላት ደግሞ እኔ ፈቀድኩላችሁ የቃላት ብዛት ነው። እሱን አይታችሁ ቃላታችሁን፣ የተሰጣችሁን አምስት ቃላት አይታችሁ እኔ ከዚህ በታች በዚህ ቁጥር እችላለሁ ማለት ትችላላችሁ። ጨዋታው ተጀምሮ፣ አምሳ ሺህ ብር ነው ለማስታወስ ያክል ብቻ ነው። በጥንቃቄ እንድትጫወቱ፣ ይህን ብር ጥላችሁ ላለመሄድ ከወሰናችሁ ጠንክራችሁ መፋለም አለባችሁ። እኔ 25 ቃላት ፈቅጃለሁ። ቃላቶቹን አይታችኋል። አምስቱን በስንት መግለስ ትችላላችሁ? ስንቴ ለአንተ ዕድሉን ሰጠው በስንት ቃላት እነኚህን አምስቱን ቃላት መመለስ ትችላለህ ጨረታው ተጀምሯል በሃያ በሃያ ስንቴ በሃያ ብሏል ዳጊ 18 ተፋፍሟል 18 ሃያ ትቀንሳለህ ስንቴ በ15 15 15 ላይ ደርሰናል። ጠንቀቅ ብላችሁ እያሰባችሁ 50 ሺህ ብር ነው ጨዋታው። ዳጊ ድሉ ለአንተ ሰጠው 14። አንድ ነጥብ ልዩነት አንድ ቃላት ልዩነት ነው ያለው፣ አንድ ቃል ልዩነት ነው ያለው። ስንቴ የምትለዋለህ ወይስ ዳጊ በ14 ቃላት ያስረዳል? 12 12 ቃል ብሏል ዳጊ። የሚቀንስ አይመስለኝም ሳስበው። አስተውለት ለት አራመድ ሚለ መር እንዳትረሳው። አስራ አንድ ደርሰዋል። ስንቴ ምን ይለን ይሁን? ስንቴ ምን ትላለህ? ጨነቀው። ስንቴ ተጨንቋል። የነዳጊ ቡድን በአስራ አንድ ቃላት ለማስረዳት እድሉን ሰጥቻለሁ። ጀምሩ። ጀማሪ ጨራሽ ተቃራኒ ነው የመለሰችው ሰዓት እየሄደ ነው። በመኪና መሄድ ሹፌር ማሽከርከር ተሳፋሪ ሺለፍ ማዳመጫ ኤርፎን፣ ማይክራፎን የሰውነት አካል ነው፣ ጆሮ። አይ፣ ተመልሷል። ማዳመጫ እሺ፣ ቃላቱን እየቆጠርኩ ኖደ ቃየ ነው። ፈጠን ፈጠን ጣፍጣፋ ነገር የሚበላ ቂጣ። አፋችን ውስጥ ያለ ምላስ ቃላቱን ጨርሷል። ዳጊና አባላቱ ቃላታቸውን ጨርሷል ቃላታቸውን ጨርሷል። ዳጊ ኦርተን ለዳናይትና ለሲንዲ አምስት ቃላትን ለማስረዳት አስራ አምስት ቃላት በአንድ ደቂቃ ተጠቅሟል። እሱ ቃል የገባው ተጫርቶ ያሸነፈው በአስራ አንድ ቃላት ነበር። ዲስኳሊፋይድ ዲስኳሊፋይድ። ሁለት መቶ ሀምሳ ነጥብ ለኮሜዲያኖች ቡድን ተሰጥቷል። የመጀመሪያው ዙር በኮሜዲያን ሰተ የሚመራው ቡድን ሆኗል። ወደ ቀጣይ ዙር እናልፋለን። አምስት ቃላት ጨዋታ የሃምሳ ሺህ ብር ሽልማት ፍልሚያ ቀጥሏል። ሁለተኛው ዙር ሊጀመር ነው። አሁን ደግሞ የማስረዳቱን የፊት መስመር ሀብትሽ እና ዳናይት ይመሩታል። ከአማርኛ ቋንቋ ውጭ ሌላ ቋንቋ እንግሊዝኛ፣ ለምሳሌ መጠቀም ዲስኳሊፋይድ ያስደርጋል። ጨዋታው ተጀምሯል። እስቲ አሁን ደግሞ ለዳናይት ዳናይት በስንት ቃላት ትገልጫለች? በሀያ በሀያ ዳናይት በሀያ ብላለች ሀብትሽ

አዎ በኋላ በደንብ ማውራት ስለማጭል እንደ ልብ አውራውን አስራ አራት ብሏል ሀብትሽ አስራ አራት ብሏል ዳናይት አስራ ሁለት የቅድሙ ውስተት እያሰባችሁት ትቀጥለው ትበርታ ትበርታ ብለዋል ዳናይት በአስራ ሁለት ቃላት የሁለመዋሳ ነጥብ ባለቤት ለመሆን እሷና ቡድና ለማድረግ ትተጋለች። ትጀምራለች። አስራ ሁለት ቃላት ተጠቅመሽ አምስቱን ቃላት እንድታስረጂ ፈቅጃለሁ። ጀምሬ ደግ፣ ክፉ፣ ጥሩ፣ መልካም፣ የዋ አዛኝ፣ ሩሩ፣ የዋ ለጋስ፣ ሰጪ ጥሺ ለፈን ብር ማሰሪያ፣ የብር ላስቲክ ወፍራም ሰው ተቃራኒው፣ ቀጭን ሲባቡ

ኖ ቀጥ እሉሰ ላይደርሰል 50 ነጥባቸውን ቀደም ሲል ሰበሰቡ አሁንም ሰበሰቡ። 50 ሺ ብር ለማግኘት ሩጫውን ተያይዘውታል። ቲክቶከሮች በአምስት መቶ ነጥብ እየተመሩ ነው። ሰዓት አልቆባት ነው ከጨዋታ ውጭ የሆኑት። አስራ ሁለቱንም ቃላት በአግባቡ ተጠቅማለች። ግን እኛ ቢያንስ ጭንቅላታችንን እየተጠቀምነው። ኮሚዲያኖች በዝምታ ነው እንደ የሚያሸንፍ ነው። እኛም ጭንቅላታችንን እንዲህ ለማለት እየተጠቀምነው። ዋናው ፍራንኩ ነው። ወደ ቀጥያ ዞር እንቀጥላለን። አሁንም በድጋሚ መልካም ጊዜ መልካም ነው። ተመልሰናል። ፉክክሩ ቀጥሏል። ኮሜዲያኖች በብልሃት ነጥብ ለመሰብሰብ ጥረት እያደረጉ ይመስላል። ቲክቶክ ወረች ደግሞ እንግዲህ እንደ ታፕታፕ ፍጥነት ይፈልጋል መሰለኝ ነገር እየው አላቅም። አቤት ሲንዲ፣ በደንብ አውሪ። በኋላ እድል አልሰጠችም። ተበድለናል። ተመሳሳይ ስህተት እንዳትሰሩ። አሁንም እድሉ ከእናንተ ጋር አለ። እልህ አስጨራሽ ነው ውድድሩ። ልተጋብታችሁ ይመስለኛል ዳግም ስት የሰራችሁት አሁንም በደንብ አስተውላችሁ የተሰጣችሁን አምስት ቃላት በአግባቡ ተመልክታችሁ 250 ነጥብ ለራሳችሁ ለማድረግ እድል ከእናንተ ጋር እንዲሆን እመኛለሁ። አሁንም ጨዋታው ይቀጥላል። አብራችሁን ቆዩ። ም አዲስ ነገር የለም፣ ተመሳሳይ ህግ ነው ያለው። በእሱ ነው የምንቀጥለው። አምስት ቃላቶች በሁለቱም ቡድን አባላት እጅ ይገኛል። የፊት መስመሩን አብይና ሲንዲ ይመሩታል። የማስረዳት አቅማቸው እንዴት ነው፣ የቡድን ውስጥ የመረዳት አቅም ምን ይመስላል የሚለውን እናያለን። ምንም አዲስ ህግ ምን ጨምረው ነገር እዚኛው ላይ አዲስ ህግ መጨመር አለበት፣ ምክንያቱም እኛ ፈረንጅ ነው ይዘን የመጣ ነው፣ እንግሊዘኛ መጠቀም አለበት። በጣም ትክክለኛ ሀሳብ ነው ያልከው፣ እንግሊዘኛ መጠቀም አይቻልም፣ አይቻልም፣ ስለማይቻልም አምስት ቃላት እጃቸው ላይ ይገኛል። ጨዋታው ተጀምሯል። መጫረት ትችላላችሁ። እኔ 25 ብያለሁ። አብይ ስንት ስላለ ይሄን ለማስረዳት ሀያ ደቂቃ ሀያ ቃላት አብይ ሀያ ቃላት ብሏል። ኮሜዲያን አብይ ሲንዲስ ስንት ያለሽ? 18 18 ብላለች። አብይ 16 16 በሁለት ነጥብ ልዩነት እየሄዱ ነው። ሲንዲ 15 የጠበበ ነው። ጋፑ 14 14 አስተውሎ የሚራመድ ብዙ ርቀት ይጓዛል። አልደግሞም 14 ላይ ደርሷል። እሺ አብይ ሲንዲ ከኮሜዲያኖች ልምድ ወስዳ ብላትን በራሷ ተላብሳ የእነሱ ያደረጉትን ነገር ለማድረግ ሞክራለች። አብይ 14 ቃላት ተጠቅሞ የቡድን አጋሮቹን አምስቱን ቃላት አስረድቱ ይጨርሳል። በንደቃ ውስጥ እና እናያለን። አብይ መጀመር ችላለ። የጠላቻ ተቃራኒ ፍቅር፣ የላም ተቃራኒ በሬ። ቅድም ልንበላው የተው ነው አይ የዘንድሮ ተቃራኒ የዘንድሮ ተቃራኒ አምና አይ፣ ሁለት ቃላት የሳቅ ተቃራኒ ማልቀስ። ሲንዲ ለመጀመሪያ ጊዜ ሁለት መቶ ሃምሳ ነጥቡ የቲክቶከሮች እንዲሆን አድርጋለች።

ተገናኝተናል የ25 ቃላት ጨዋታ ቀጥሏል። በልዩ የበዓል ዝግጅታችን ኮሜዲያኖችና ቲክቶከሮች ከፍተኛ ፉክክር እያደረጉ ነው የሚገኙት። ኮሜዲያኖች በ500 ነጥብ እየመሩ ነው፣ ቲክቶከሮች ደግሞ በ250 ዙሩን እያከረሩት ይገኛሉ። ወደ አራተኛው ዙር ተሸጋግረናል። የአሁኑ የአራተኛው ዙር ጨዋታ ላይ ለየት ያሉ ህጎች አሉ። የመጀመሪያው ነገርና ዋነኛው ጉዳይ ምንድን ነው? 15 ቃላት እኔ ጋ አሉ። 15ቱን ቃላት ሶስት ሶስት እያስደረግኩኝ አስመርጣችኋለሁ። የእንሳ ደርግ የሁለቱም የቡድን አባላት እዚህ የሉም። ቃላቶቹን አይሰሙትም። ቃላቱ ከመጀመሪያ በቅደም ተከተል ከአንድ እስከ ሶስት አረንጓዴ፣ ቢጫ፣ ቀይ እያል ይወርዳል። አረንጓዴ 250 ነጥብ ያስገኛል። ቢጫ 500 ነጥብ ያስገኛል። ቀይ ደግሞ 1 1000 ነጥብ ያስገኛል። እዚህኛው ዙር ላይ ምንም አይነት ጨረታ አይኖረንም ማለት ነው። የተሰጣቸውን ቃላት ያስረዳሉ የትኛው አረንጓዴ የትኛው ቢጫ የትኛው ቀይ እንደሆነ ዳኞች ያውቁታል። በዚህ መልኩ እንቀጥላለን። የቀጣዩ ዙር አሸናፊ ማን ይሆናል? ካፍታ ቆይታ በኋላ እንመልሳለን። የመጀመሪያዎቹን ሶስት ቃላት እናገራለሁ። ዶሮ፣ ወይፈንና የመስቀል ወፍ። ስንቴ የቱን ትመርጣለህ? የመስቀል ወፍ ቀይ ማለት ነው። ዳጊ ከሁለቱ ቃላት የትኛውን ትመርጣለህ? ዶሮ። ወደ ቀጣዩ ቃላቶች አልፋለሁ። ጠጅ፣ ውሃ፣ ብርዝ። አሁን የመምረጥ እድሉ የዳጊ ነው። ጠጅ፣ ውሃ፣ ብርዝ። ብርዝ። ብርዝ። ዳጊ ቀዩ መርጧል። ስንቴ፣ ውሃ። ውሃ ቢጫ ነው። ቀጣይ መራጭ ደግሞ ስንቴ ነው። ወዳጅ ደመራና መስቀል አደባባይ መስቀል አደባባይ መስቀል አደባባይ። ስንቴ ቀይ መርቷል? ዳጊ ከሁለቱ ያንተ የትኛው ሆንልን? ደመራ። ወደ ቀጣዮቹ ቃላት እናልፋለን። አሁን መራጭ ዳጊ ነው። ኮረሪማ፣ ቅቤ፣ የተጠበሰ ክትፎ ቅቤ ቅቤ ቅቤ ቢጫ ነው። ሰንቴ ከኮረሪማና ከተጠበሰ ክትፎ የትኛው የሆንለም? አዘ መብላትም ትችላል። እሺ፣ ባልትና ሄደ ነው። እሺ ስንቴ የተጠበሰ ክትፎ ብሏል። ቀይ ነው። የመጨረሻዎቹ ሦስቱን ቃላት አስመርጣለሁ። መራጩ ደግሞ የስንቴ ድል ነው። ጎመን፣ አይብና የተነጠረ ቅቤ፣ የተነጠረ ቅቤ አንድ ያልኩት የተነጠረ ቅቤ የተነጠረ ቅቤ ቀይ ነው። የተነጠረውን ቅቤ ከመለሱ አንድ ሺህ ታገኛለህ። የፀጉር ቅቤ ማለት እሺ። ዳጊ ከጎመንና ከአይብ አይብ ቢጫ ነው። አስራ አምስቱን ቃላት አስመርጠን ጨርሰናል። የቡድን አጋሮቻቸው ወይም አባላቱ ይገቡና ያስረዳሉ። ሀምሳ ሺህ ብሩ ፍልሚያ ቀጥሏል። የሀያ አምስት ቃላት ጨዋታ ውጭ የነበሩት እንግዶቻችን በድጋሚ ተመልሷል። እንኳን ደህና መጣችሁ። ለማስታወስ ያክል ቲክቶከሮች 250 ነጥብ አላችሁ። ኮሜዲያኖቹ ደግሞ 500 ነጥብ ሰብስበዋል። በቀጥታ ወደ ውድድሩ እናልፋለን። ማን ይቅደም? እድሉን ለስንት ይሰጣሉ? ምክንያቱም ዙሩን እየመራችሁ ስለሆነ ማን መጀመሪያ ይጀምር? ትጀምራለህ ወይስ ይጀምሩ? እኛ እንጀምራለን። እኛን ጀምራለን ብሏል። ስንቴ 25 ቃላት ፈቅጄላለው ያሉትን አምስት ቃላት ለቡድን አጋሮችህ ማስረዳት ትችላለህ። መስቀል ላይ የምትመጣ ፈረ፣ በራሪ ወፍ፣ የመስቀል ወፍ፣ ሻወር መውሰጃ ውሃ፣ ደመራ፣ የምናበራበት ችቦ፣ መስቀል አደባባይ የክትፎ ዘር ጎመን፣ አይ ቆጮ፣ ዱለት፣ የክትፎ ማበያ ቅቤ፣ ማንኪያ ማበያ፣ ክትፎ ካለ ምን? የክትፎ ማበያ። ተመልሰናል። በስንቴ የሚመራው የኮሜዲያን ቡድን ሁለት ጥያቄዎችን ወይም ሁለት ቃላትን መልሷል። እነሱም መስቀል አደባባይና ውሃ የሚለው ነው። ውሃ 500 ነጥብ ያሰጣል። መስቀል አደባባይ ደግሞ 1000 በድምሩ 1500 ነጥብ አግኝቷል። 1500 ላይ ቀድሞ የሰበሰቡትን ነጥብ ስንደምር 2000 ነጥብ አላቸው ማለት ነው። አሁን ደግሞ ተራው የነዳጊ ነው። ዳጊ አምስት ቃላት እጁ ላይ አለ። አረንጓዴ፣ ቢጫ ቀዩ የት እንደሆነኛ ለይተን ጨርሰናል። ስናስመርጥ እነዚህን ቃላት እንድታስረዳ 25 ቃላት ፈቅደናል። መጀመር ትችላለህ። ዶሮ ቀላልና ጠጅ ሲደባለቅ ብርዝ። ለመስቀል የሚበራ ወጥ ውስጥ የሚጨመር ለማጣፈጥ ከእርጎ ቀጥሎ፣ አይብ ዳጊ አስረድቶ አንድ ደቂቃ ሳይሞላ አምስቱንም ቃላት ለመመለስ ሞክረዋል። የሚሰረዝ ነጥብ ካለ ዳኞችን አዳምጣለሁ ዳኞችን አዳምጣለሁ። በአንድ የቃውስ ግን ቃላቱ ሳያልፍ በ25 ቃላት አስረድቷል። ይህ የ25 ቃላት የአውዳመት ልዩ ውድድር ነው። 50 ሺህ ብር ደግሞ ሽልማቱ ነው። ቲክቶከሮች እና ኮሜዲያኖች ፉክራቸውን ቀጥለዋል። ቀደም ሲል ዳጌ አስረድቶ 2500 ነጥብ መሰብሰብ በድምሩ 2750 ነጥብ በማግኘት ኮሜዲያኖችን ገልብጧል። በጨዋታችን ወቅት ቃላት ሲያስረዱ የቡድን አባቶቹ ሁለቱ ሁለት ቃላትን አላግባብ ስለተጠቀሙ ተሰርዟል። የመጀመሪያው ቃል ስንቴ የመስቀል ወፍ የሚለውን ቃል ሲያስረዳ የመስቀል የሚለውን ቃል ስለተጠቀመ ነጥቡ ተሰርዟል ማለት ነው። ሁለተኛው ደግሞ ዳጊ ለቡድን አባላቱ ሲያስረዳ እ ያለው ቃል እንደዚህ የሚባል ቃል ሰምተን ስለማናውቅ ድምፅ ስለሆነ ተሰርዟል። ዳጊ ቲክቶከሮቹን እየመራ 2750 ነጥብ ሰብስበው ወደ አምስተኛ ዙር ማለፉን አረጋግጧል። እነስንቴ ከፍተኛ ፉክር አርጋችኋል። በጣም እንወዳችኋለን። የሀገራችን የኮሜዲ ኢንዱስትሪ ላይ ትልቅ አስተዋጽኦ ያላችሁ የምናከብራችሁ፣ የምንወዳችሁ ወንድሞቻችን ናችሁ። ቀላል ጉዞ አር ለሚያደርጋችሁት ሁለት ሺ ነጥብ አምጥታችኋል። ሆኖም ግን ስሸኝሽ አንጀቴ ችሎ አይደለም ለመጀመሪያ ጊዜ ሸኝ ራሱን የሸኝ ሲዘፍን አይተናል። እናመሰግናለን። የመጨረሻው ዙር ላይ ደርሰናል። በዚህ ዙር ሃምሳ ሳ ሺህ ብሩን ቲክቶከሮቹ ይበሉታል ወይስ አይወስዱትም የሚለውን የምንለይበት ነው። የተለየ ህግ አለን አሁንም ኮሜዲያኖችን ዘድራችሁ እዚህ ስለደረሳችሁ እንኳን ደስ አላችሁ። መላውት የተዘገሮች እንኳን ደስ አላችሁ። እንኳን ዛሬ ድል ቀን ነዋል። እሺ፣ ስለዚህ አዲስ ህግ አለ። አምስተኛው ዙር እንደመሆኑ መጠን የተለወጡ ህጎች አሉ። አስር ቃላት አሉ። በሁለት ደቂቃ ውስጥ ከአስሩ ቃላት ግማሽና ከግማሽ በላይ ከመለሳችሁ ሀምሳ ሺ ብሩን በቀላሉ የራሳችሁ ማድረግ ትችላላችሁ። ከአምስት በታች ከመለሳችሁ ግን ሀያ አምስት ሺህ ብር ትሸልማላችሁ። ዳጊ ሁለት ደቂቃ ሰጥቻለሁ። ሀያ አምስት ቃላት ተፈቅዶልሃል፣ ማስረዳት ትችላለህ። መልካም እድል። ይለፈኝ ይለፈኝ። ዶሮ የምጥለው እንቁላል የዶሮ ስጋ መላላጫ ትልቁ ፈረሰኛ ሲሞት የሚለፈፍ ሰው ሲሞት የሚለፈፍ ጥሩምባ። ይለፈኝ። መስከረም ላይ የምትወጣ አደይ አበባ። ይለፈኝ። የማልቀስ ተቃራኒ መሳቅ፣ ደስታ። ሁሉም በዓሎች አዲስ ዓመት፣ ፋሲካ፣ ገና፣ ሁሉም በዓላት፣ በዓል። ደቂቃ ያላችሁ መጠቀም ይቻላል። ሁለት ወርድ ነው። ይለፈኝ በዓል ሳር ቄጤማ ይጎዘጎዛል። ቄጤማ ይታጨዳል። ማጨድ ለበዓል የሚባል እንኳን አደረሳችሁ የሚነቀል ጥርስ ካሮት ከመሬት ላይ ካሮት፣ ሽንኩርት፣ ሳር ደው አልልደው አልቋል ዳጊ፣ ደቂቃውም አልፏል። ቃላቱም ከ25 በላይ ዘሏል። ዳጊ ለአጋሮቹ ወይም ለአባላቱ በሁለት ደቂቃ ውስጥ 25 ቃላት ሞልቶ ስንት አስረድቷል የሚለውን ከዳኞች እንጠብቃለን። ውጤት በድጋሚ እንኳን አደረሳችሁ። ይህ የ25 ቃላት ጨዋታ ልዩ የአውዳምት ዝግጅት ነው። ቲክቶከሮች ኮሜዲያኖችን በዝረራ ሸኝተው አምስተኛ ዙር የመጨረሻው 50 ሺህ ብር የሚያሸልመው ምዕራፍ ላይ ደርሰዋል። ውጤት ከዳኞች ደርሶናል። 25 ቃላት በመጠቀም ከአስሩ ቃላት ግማሽና ከዛ በላይ መመለስ 50 ሺህ ብር ያሸልማል ብለናል። ዳጊ ለቲክቶከሮች ቡድን አባላቱ ሲያስረዳ 25 ቃላትን ተጠቅሞ በሁለት ደቂቃ ለማስረዳት ሲሞክር እንዳያችሁት ደቂቃም ቃላትም አልቆበታል። ስለዚህ ምንም ማድረግ አንችልም። ጥሩ ተፎካካሪ ነበራችሁ። አብራችሁን ስለነበራችሁም ከልብ አድርገን እናመሰግናለን። ከአስሩ ቃላት ካስቀመጥነው መስፈርት ስድስቱን በመመለስ 50 ሺህ ብር 50 ሺህ ብር። እንዲሁም የቡድኑ አባላት ሲንዲና ዳናይት እንኳን ደሳላችሁ 50 ሺህ ብር 50 ሺህ ብር። እናመሰግናለን። ይህ የ25 ቃላት ልዩ የአውዳመት ዝግጅት ነበረ። አብራችሁን ስለነበራችሁ ከልብ አድርገን አመሰግናለን። በድጋሜ በያላችሁበት መልካም የመስቀል በዓል ይሁንላችሁ።